ብሩክ ይሄ አሁን ባለፈው የተያዘው ደስ አለኝ ምናምን ናቸው፣ ጠንቋዮች ጠንቋዮች። እነዚህ ምንድን ነው? ጥይት የማስመታ የሚሰሩት እነዚህ ናቸው። ሁለቱ ለእነማ ለእነ ደሳሌ ቄሶች አዱዱ ባይዘ ይሄ ነው እየተሰራ ከዛ በኋላ ደግሞ አስረስ ማሪ እስቲ ደግሞ የአስረስ ማሪ እንጫወት። እኮ አንድ ከመጀመረው ላጫወት የእንትና ባይዘው ይሄ እነዚህ ኦዲዮዎች የሚለቀቁ ናቸው። በኋላ ስቲነስ መቶ አይ አንዱ ይህት ነበረችን። አሁን ዛሬ አሁን ያጠናቀቅኩት በጣም ብዙ ጥሩ እድሎች አሉ። የተወሰነ ተተኳሽም ተተኳሽም ፈቅደውልኛል። ረዲ የምሬን እንዳለቀ የምሬን እያጓጓዙ ነው። የምሬን እንዳለቀ የኛ ይንቀሳቀሳል። እሱንም ወደዚህ ለማጓጓዝ የቶሎ መኖር መቅረብ ስላለብኝ ለዚያ ነው። ሁለተኛ አሁን ላይ ያለው ፍላጎት በፍላጎት ደረጃ በቃል ደረጃ ምንድነው ያለ ገደብ እንሰጣችኋለን የሚል ምልክት ነው። ደብዳቤ አስገብተን ነበር፣ ያለ ገደብ እንሰጣችኋለን። ያ ማለት መሳሪያም ተተኳሽም ሊሆን ይችላል። ይህን ወርቅ ዕድል ደግሞ ማጣት የለብንም። ስለዚህ አያቸው አያቸው አይደል መሳሪያ ያለ ገደብ ተመልክ አንተን ላስገብተን አይህዋት አይህዋትን ከህወሀት ጋር አንሰራም ሲሉ ነበ። ያለገደብ ላነው መሳሪያ የሚሰጣቸው አሁን። ምን የእንትናን መጀመሪያ አሁን አይታችሁ አሁን የሚመጣላቸው አሁን እንትን በምሬ በኩል የሚመጣልህ ጦር አግዞ የሚያመጣው ሸዋን ለመውረር የሚመጣ ህወሀትም ነች አንድ ላይ ምትመጣ መሳሪያ እንትን መሳሪያ አላት። በአገው በኩል ደግሞ እዛ ጋር ያሰማራቸው ሀይል አለ። የህምራ አገዎች ተሰማርተው አንድ ላይ ነው የሚመጡት። ይህን ሪያሪቲ መገፍጣል። ስሙት ደግሞ ሌላ መቶ ከሰም የመጣው መሳሪያ ሊወስድ ነው ለመዋጋት አይደለም እያለ ነው። ምክንያቱንም የሚያቀርቡ አንዱ የሚዋጋ አንዱ የማይዋጋ ለምንድን ነው የሚሆነው? ምናምን ነው አለ እያሉኝ ያሉት። እንግዲህ ይሄ ነው ያለው ነገር። ያችው ከሰም የሚመጣው ምን፣ የዛን ጊዜ ትዝ ይላችኋል። በመሳሪያ የተመቱት ሰዎች ትዝ ይላችኋል። አር ሳንጆ በድሮን የተመቱት ሰዎች ትዝ ይላል። ጋብዘው በድሮን ያስመጧቸው ሰዎች ያቸው እነዛን ሰዎች ምንድን ነው እንዴት እንደተመቱ አያችኋል። አሁን እነዚህ ናቸው የከሰም ልጆች ናቸው የተመቱት። ስሙት በደምብ። ከሰም የመጣው መሳሪያ ሊወስድ ነው ለመዋጋት አይደለም እያለ ነው። ምክንያቱንም የሚያቀርቡ አንዱ የሚዋጋ አንዱ የማይዋጋ ለምንድነው የሚሆነው ምናምን ነው አለ እያሉኝ አሉት። እንግዲህ ይሄ ነው ያለው ነገር። የሚዋጋው ከማን ጋር ነው? ከምንመከታው ጋር ከሰሞች። እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ። እውነትም ይሄ የቡልጋ ሰው ምናምን ጀግኖች ናቸው። በቃ ይሄ ብረት ሰው የቡልጋ ሰው ጀግኖች ናቸው። አንዋጋም አሏቸው። በቃ ይሄ ነው ጀግና። አንዋጋም፣ ከወንድሞቻችን ጋር አንዋጋም። ስሙት ሌለ ጀግኖች

አንበሴ አንበሴ አንበሴ ዘና በልል። ምን እንደ ጭንቅ እመቤት የማርያም ምስክር ናት፣ ከጎን ነኝ እስከምሞት ድረስ ማለት ነው። ሸዋ ሰማይ ስር አፋሀድ አፈር ይበላል። እንደዛ የሚባል ነገር የለም። አሁንም ከሰምን እያንዳንዱን አመራር አስገብቼ ትናንት ሙይት ነበርኩ። አሁንም ሙይት ላይ ነኝ። ስጨርስ ደግሞ በደንብ አወራለሁ ተደዋውለን። አያችሁ፣ ዋናው አላማው ምንድን ነው? ከሰም ክፍለ ጦርና ይኩኖ አምላክ ክፍለ ጦር እምቢ አሉን፣ አልዋጋም አሉን። እንዳትዋጉ ትክክል ከወንድሞቻችሁ ጋር ኢሳያስ የምትባል እዛ ገብተህ ይሄ እንደዚህ አይነት የጻል ጨዋታ እጫወታለሁ ብትል ማንም መስማት የለበትም። መስማት የለበት። ይሄ በጣም በጣም ተንኮል ነው። እንዳትዋጉ ማናችሁ፣ መዋጋት የለባችሁ ማናችሁ። ደግሞ ለማስወረር ነው እንትን የምታደርጉት አያችሁ። ጨዋታ የሚጫወቱት ት በደንብ እንድታዩት ነው

እሱ እዛ ነው ያለው፣ እና እባካችሁን አግዙኝ ምናምን ብሎ እኮ ሌላ እነሱ ያጎው ጦር ምናምን ወደ ሸዋ ለመላክ ነው እንጂ ሲጀመር ምን አርባ ማይሞላ ሰራዊት ይዞ ፈርጥጧል። ደስ አለኝ እና ያን ቅጂውን የገርሞኝ ነው የትሆኖ ነው ወይም ቃል ትዕዛዝ እየሰጠ ያለው? እንትን ወጥቶ እኮ ነው እሱማ ረ ከአካባቢ ወጥቶ እኮ ነው እየተጫወተ ያለው። ከአካባቢ ወጥቶ ነው እየተባለ። በዙ በርቱ፣ ጠንክ አፍሃድ

በርቱ ጠንክሁ አፍሃድ በሸዋ ሰማይ ስር ህይወት ሊኖሩ አይገባም። በርቱ በርቱ በርቱ። በቃ እንደዚህ አይነት ስሞች ይኖራሉ። ከዚህም በፊት ተሰጥተዋል፣ አሁንም ይሰጣሉ። እኔ ገና ምና ለልጁ ልደት የስልሰቱ በቃ ወጥሩ፣ በርቱ፣ አይዟችሁ፣ በርቱ በርቱ። በቃ ወጥሩ፣ በርቱ፣ አይዟችሁ፣ ከኛ የሚያልፍ ነገር አይደለም። ይሁን አምላክንም አነቃንቁት፣ ወጥሩ፣ በርቱ። አሁን ጫንቆታል፣ እያላላመው ስለሆነ ጫንቆታል። በደንብ አፈናፈን ማድረግ ነው። በርቱ አፈናፈን አርጉት። በርቱ በርቱ፣ አፈናፈን አርጉት። ማን ነው ይሄንን የሚለው? ጭራቁ ደሳለ ሸዋን እርስ በርስ ለማዋጋት፣ እርስ በርስ ህዝብና ህዝብ ለማጨፋጨፍ ይኩን አምላክና፣ አሁን ከሰም ክፍለ ጦርና ይኩን አምላክ ናችሁ እምቢ አሉ። እንደው እግዚአብሔር የጋሽ ጦሮች፣ እንደው እግዚአብሔር ይባርካችሁ። እንዳትናገሩ፣ እንዳትሄዱ፣ ተላላኪዎች አይደላችሁም። እናት፣ ይሄ ቡድን አሰግድን የበላ ጋሽ አሰግድን የበላ ቡድን ድጋሚ ደግሞ አሁን ሊበላችሁን ይመጣ ድጋሚ በተለይ በስብሰባው ላይ በደንብ መነጋገር ያለባችሁ ነገር ምና ለመስል አንደርስቲሜት የሆነ በጣም አነስ አድርገው ለመገመት እያሰቡ ነው። ምክንያቱም እንደው ታውቃለህ አጠቃላይ ሀይል እንደሌለን አቅም እንደሌለን እስካሁን አፋህድን እየተዋጋ ያለው ነው። ጉድጓድ ታውቀዋለህ። በጣም ማለት ነው። በቁርጠኝነት ናደውን ቁርጠኛ ነው። ግን በቃ ሙሉ ሀይሉን አሟጦ ውጊያ እየተዋጋ ያለው በትሩ እያረፈበት ያለው ታውቀዋለህ አንተ። ስለዚህ በአንድ ክፍለት ወር በአንድ ክፍለ ጦር ማለት ነው አንድ ድርጅት ገጥም እናያለ። አሁን በሁለት ክፍለ ጦር ማለት ይቻላል በሁለት ክፍለ ጦር አንድ ድርጅት ገጥም እናያለ። እና ናደውና ጎድጓ ናቸው አሁን በቁርጠኝነት ደረጃ ይሄንን እየታገሉ ያሉት። ስለዚህ ከሰን በተለይ እምሪ ብሎ እሪ ብሎ በቃ እስከ አንድ ሺህ ያላነሰ ሀይል ይዞ መትመምና መምጣት አለበት። በቃ ድራሹን ማዕበል ሆነን ድምጥ ማጡን ሙሉ ድም ማድረግ አለብን። በዚያ ላይ ነው ቆጣ መናገሪያል ምክንያቱም አሁን አቅም እንደሌለን እኛ እንደ ሸዋ አፈሀድ እየተዋገር ያለው የወሎ የጎጃሙ የጎንደሩ ተጠራቅሞ፣ ሸዋውማ እኮ እየመረረው ወደ አረብ ሀገር እየሄደ ነው። የበገንዘብ እየተገዛ መሰለኝ ነው እየተዋገር ያለ ይህ እናውቃለን። ስለዚህ አፈሀድ እንደ አራቱም ግዛት ሸዋ ላይ ደግሞ በሁለት ክፍለ ጦር ነው ተገጥሞ ያለው። ስለዚያው ሁሉም በሀይል በደንብ ተነቃንቆ ራሱን እንዲያስከብር ምክንያቱም አሁን ነገ ራሱን የሆነ ውክልናን በተመለከተ ብዙም በቀኛ እንዲህ አግዘናችሁ ምናምን ሊ ስለሚችሉ ለተረካችን ጥሩ ስላልሆነ እንድጠነክሩ እዚያ ላይ ወንድመራን በርቱ። አያችሁ፣ ምንድን ነውን እያደረገ ያለው እሱ? ጎጃም ቁጭ ብለው ምን ማድረግ ሸዋን እዚህ እርስ በርስ ላጨፋጭ። እነሱ የት ናቸው ያሉት? ጎጃም ላይ ከዘመነ ካሴ ጋር እልል እያሉ እየጠጡ የፌሽታ ላይ ናቸው። ረ ብረትን ማስመጠቅ ቅድም ጠንቋዮችን አሳይቻቸዋሉ። ቁጭ ብለው ጥንቁልን አሰርተውላቸዋል። የት ናቸው? ከዘመነ ከዘመና ካሴ ጋር ቁጭ ብለው ሪላክስ እያደርጉ ነው። ዛሬ እዛ እነሱ ቁጭ ብለው እዚህ ያዋጋሉ። ይሄ ቲፒካል የዘመነስ ዘመነ ምንድን ነው? ሌላ ቦታ ቁጭ ብሎ ነው የሚያዋጋው። ወለ አሸናፊ ራስ ወጣ ያልኩ ቀጥታ ሪፖርት የሚያደርግም ለንጋቱ ነው። ንጋቱ ሪፖርት የሚያደርግ አሸናፊ ማለት የት ነው የት ነው ያለው አሸናፊ? ይኩኑ አምላክ ክፍለ ጦር የጋሸ ክፍለ ጦር ውስጥ ያለ የጋሸ ቀኝ እጅ ያለው ልጅ፣ የጋሸ ቀኝ እጅ አይወለ አሸናፊ ስወጣ ወጣ ያልኩህ ቀጥታ ሪፖርት የሚያደርገው ለነጋቱ ነው። ነጋቱ ሲ ሪፖርት የሚያደርገው ለስንድር ነው። ስለዚህ ሂደታችን ለምን ይታወቃል። ከዚያ አበበን ካስገባት፣ አበበ ተግባ አከበር ከተጨመረ ይጨመር። ለምሳሌ ፕሮፌሰር ማርከው መምራሽናቲ ኤክስ ፕሮፌሰር መርከው ራይት አርበኛ፣ ዳዊ ደግሞ ራይት አርበኛ፣ ተስፋ ማርያም ራይት አርበኛ እና ጠበቃ ተስፋ ይገስጥ ራይት አከበረ። አንድ ራይት አርግ። ከዚያ ደግሞ ማንት ጨምር መሰላ፣ አበበ አበበ አበበ ትግባ ራይት። በቃ ሰባት ሰው ይበቃ። ካስፈለገ ደግሞ ከአንድ ሰው ወጨመር ከፈለክ ይፈለክን ጨምርብ። ከዚያ በግሩፕ አንተ ማድሚን ሆንና ክሬት አርገ ተከታተል፣ ሰራው ይሁን። አይወልህ አሸና ከና ምመት ወንዴት ነው? ሰላምና፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት አለ። አይ ዝም ብሎ ግሩፕ ላይ ገባ ያልኩኝ አንዳንድ እንደ ነገሮች ለመከታተል እየሞከርኩ ነበር። ምንጣፍ የሚጎትት አንድ አንድ ደካማ አመራር አለ። አሁን ምን አለ መሰለህ ያልኩህ ነገር መግባት የለበትም ያልኩህ አየህ

የሚቀየርም ካለን እንቀይራለን፣ የሚጨምርም ካለን እንጨምራለን በላቸው። የታሳስቁበት ነው፣ ያልከውም ጥሩ ነው። ስለዚህ አሁንም ቶሎ ይህንን ስራ አስፈጻሚን ደግሞ እዚህ ያለውን ስብስብ አድርግና ያው የስምሪት ሪፖርት ለመቀባበል አልቻልንም። አጠቃላይ በየእንትናችን ግን ሁላችንም አድርገናል። በየስምሪታችን ግን አብዛኛው በተለይኩ ነው ብለክና አሁን አንዳንድ ቦታ ያለው ኤፌክቲቭሊ ስራ መስራትና ኤፌክቲቭ ውጤታማ መሆን አልቻለም ዞሮስ በጊዜ ደስ የሚቀረፍ ነው ተግዳሮቶችም አሉ ግማሹ ሁሉ ዘበተኛ አመራሮች ናቸው ግማሹ ጠንካራ አመራር ነው ይሄ ይሄንን በደምብ ግልጽ አርጋ እንትንበል ሰብሰብ አርገህ ስራ ሁን አስፈጻሚ አውራ አው እዚህ አሱ ጋር ያለውን ማለት እና ምንጣፍ ለመጎተት ያሰበ ሰው ስላለ ኢሳያስም ጋር ቶሮ ይሄ ሁላ ቅጂ ስለምንድን ነው የሚያወራው ሌላ እነዛ ከሸዋ አካባቢ ያለውን ፋኖ ለማጥፋት ነው። ይሁን ላቅዱ በቃ ንኩ ንጉሥ ሆኖ ሊወጣ ከሸዋ አትወጣም፣ ግልጽ ነው። ዛሬ ዘሜ ከእንትን ላይ ከሸዋ እጇ ተቆረጠ ነው። ዛሬ በብዛት አንድ አማራ እጁ ተቆረጠ ነው። እኛ እጅም የለንም፣ እዛ ምንም ቦታ ላይ እጅ የለንም። የምናውቃቸው ሰዎች ሊኖር ይችላል። እዛ እጅ የተቆረጠው ግን ከሸዋ እጁ ተቆርጧል። እኔ ልንገራችሁ ግልጽ አድርጌ ደስ አለኝ። እንዳትመጣ ሸዋ ግልጽ አድርጌ ነው። ማንም ለአንተም ይዋጋል። እንትኖችም ይሄ ነገሩ ጋር ክፍለ ጦር ወንድም ምን የምትወጋ ከሆነ ቤት ግባ፣ ምንም አታደርግ። መጨረሻ ላይ ለቤተሰቦች ሞት ነው። ሴምቲንግ እዚ ናዶ ክፍለ ጦር አላማ ከሌላ ወንድም ጋር መዋጋት ከሆነ ቤት ግባ። አቱ ለምን የምትዋጋው ሌላ ወንድም ጋር? ምን ለማግኘት ነው የምትዋጋ? እንዳለ የሚያወሩት ስለ ውጊያ ነው። ብልጽግናን አይደለም የራሱን ወንድም ስለ መግደል መኳን ና ያለው ማስ ለ እንደዚህ አይነት ነገር ብዙ ዋጋ እየተከፈለብን ነው። ከፈጠናችሁ ፍጥ ነው

በቃ ይሄ ቡድን አላማው የአማራ ፋኖ ነው። በሸዋ የሸዋን አማራ ሊያስገብር ነው የሚፈልገው እሱ ብቻ አይደለም። እችን እንትን ብዬ በደንብ መጥራስ በጣም እኮ ነው የሚነቁት። ሰማው አደለ አይሰሙኝም። ሁለት አጃቢን ይዤ ነው የፈረጠጥኩት እያለ ነው እና ደስ አለኝም ባይዘወ ይኩን አምላክም ነጎድጓድም ያሉ እንትኖች በጣም ይነቁታል። በይበልጥ መከታው ይዞ እዛ እንዲያውም የመከታው ትናንሽ ልጆች ናቸው አስረውት እንትን ሲሉት፣ ሲያለቃቅስ ነበር። በጣም እንደ ሕፃን ሲያለቅስ ነበር እና ያዩ ሰዎች ይንቁታል። እና የሚሰማኝ አይልም። እንትን ላድርግ እና ሳንጆ አንተ በደምብ አድርገህ ትሄድበታለህ። አንዴ እንትን ላድርግ ነው ላሰማ ስሮ ነው አሁን እየተርመጠመጠ። ካገኘኸው እሰራው። እኔ እኮ ሁል ጊዜ ሰሩ እላለሁ። አንዳንድ የውሳኔ ችግር አለበት እየተባለ የምተቸውም የሚተግብርልኝ ሰው ስለማጣ ነው መቶ አንዳንዴ ምነው ብቻ እዚህ ተቋም ላይ ፍዴና ይሁላለሁ አሁን ማለት ነው በቃ የተወሰነ ሰው ቢሆን እየተጋገዝን ነው ያኔ፣ ንጋቱን ባካችሁን እርምጃ ውሰዱ። ልብዬ አላከበርም ነገር ለዳትም ነገር እዚያ ማዶ እንዳለ ሰው ላኩና ስመቱት በቃ የሆን ኃላፊነት ወስዳለሁ እስከ ብዬ ነበር። እሱም ሳያረጉ ቀሩ። ይኸው ዛሬ በሽታ ሆነን ማለት ነው። ሌላ በቃ እዚያም በዙ እንደነበር ይታሰር ይታሰር፣ ይሄ ሰው እንዳያመልጥ እያልኩ ነበር። አመለጥ አሁን ችግር የለውም ለበጎ ነው። ቆሻሻን የተራገፈልን መከራችን ቢበዛም የሚጸዳ ይሄኛው። መረጃ ካገኘህበት እሰረው፣ በቃ እሰረው፣ ይታሰር፣ ይቀመጥ። ለምነ ማይታሰረው ይሄ ነው። ዝምተኛው ደሳለኝ፣ የማይናገረው ደሳለኝ። እባብ ነው ደሳለኝ። እባብ ነው ደሳለኝ። ውስጥ ለውስጥ ነው ስራ የሚሰራው። አሁን ይሄን መስኪ ልጅ ንጋቱን ካልገድልክ አያችሁ፣ እንትና በመከታ ብቻ ኳ እዛው፣ እዛው እዛ ውስጥ የአማራ ፋኖ በሸዋ ውስጥ ምን አይነት ሴራ እንደሚጠመጥም ምን አይነት ሴራ እንደሚሰራ በስነስርዓት ማየት አለባቸው። ሌላ

ነው አይደለ? አዎ፣ ያው ሱት ገቢ ብረት ለሽ ካልሆነ ለአንድ ወቂያ አይሆንም። ሪዘርቭ እያያሽ እኳ ግድ ነው እሱ ሆኖ ነው። ምክንያቱም እኛ ሪዘርቭ ነው ሞክሬ ነበረ አልሳካ ብሎኝ ነው ራሱ። ብዙ ቦታ አዲስ አበባም ደውዬ ነበረ፣ እሱ ጋር ደውዬ ነበረ። ግን ሚሳካል ስላልሆነ ነው ግብያ አልተቀመጡም። ግን ተስፋችን እኛ ከዚህ በኋላ ማለት ነው ተስፋችን፣ እዚህ ያለውን ሲሆን ማፋጠን ያለበት የጎጃውንና የወሎ እንዲፈጥን ብቻ ነው ነው። አብረውም ስለሆኑ ችግር የለም ነው ምንድን ነው ፍራፍሬ መምጣት አለበት። ምንድነው የሚጠብቁ ከህወሓት የሚጠብቁት ፍራፍሬ፣ ፍራፍሬ ማለት ምን እንደሆነ ታውቃላችሁ? ጥይት ማለት ፍራፍሬም እየመጣላቸው ስለሆነ ከህወሓት እየመጣላቸው ስለሆነ ሸዋን ለመውጋት በአቋራጭ ህወሓት ምን እያደረገች ነው? ሸዋ ላይ ልዘምት ነው በአቋራጭ

እሱን ማምጣት አለብን። ወደ ምን የጎጃምና የወሎ መጥቶ ሸዋን እንዲወር የጎጃም ፋኖ ነው እና የወሎ ፋኖ ነው መጥቶ የሸዋን ህዝብ እንዲወር ምን ማድረግ በሩ መከፈት አለበት። እዛ ገተ አሁን ይህንን ይሄ አሁን ደግሞ የአስረስ ማዕራይ ነው ደግሞ ስሙት። እንደምን አደርክ መሰው ሰላም ነው እንዴት ነው? ኦንላይን ና አደለ መሰለኝ የሞከልፍል ነበረውን ኢንተርኔት አግኝቼ ደህና ነህ እንዴት ነው? አይዞቹ ያው ሁሉንም ነገር እየሰማን ነው፣ ተነጋግረንበታል። ምንድን በጋራ ማለት ያው ትግሉ መዳን ስላለበት ማለት ነው፣ ማንም ተብሎ ሳይሆን እናንተ አካባቢ ኃይልም መጨመር እንዳለበት፣ እገዛ መታረግ መደረግ እንዳለበት ሁሉም አምኖበታል። ከዚህ ጋር ተያይዞ አንድነቱን ጉዳይ ጊዜ የማይሰጥ ስለሆነ ለእነዚህም ጉዳዮች ወሳኝ ስለሆነ እሱንም እየሰራ ጎል እንደ ጎን ደግሞ እናንተ የምታገዙ መንገድ ለማመቻቸት ሁሉም ጥረት እያደረገን ለእኔም በበኩሌ ሳ አመራር የምችለውን ጥረት አደርጋለሁ። በርቱ። ለሁሉም እንትን እናደርጋለን፣ እንሰራለን፣ እናወራለን። አይዞ ምንድን ነው እያሉ ያሉት እንሰራለን። በስነስ ምን ማረክ እዛ ገብቶ ሸዋ ሊገቡ ከየት የጎጃም የጎጃም ሲመጣ ተወርዋሪ ጎጃም ላይ ተወርዋሪ ጦር ያለው አንድ ነች። እሷም ተወርዋሪ ጦር ምንድን ነች? አንደኛ ክፍለ ጦር እና አገው ምድር ክፍለ ጦር ያለች ተወርዋሪ አለች። የእሷ ተወርዋሪት ነች። ባለፈው ለታ የት የገባችሁ ኮረኔል ጌታሁንን ለመግደል የገባችሁ ጦርች ነጭ ጦር ወሬት የምትመጣው ሸዋ ምን ይዞ ነው? ቂም በቀል ይዞ ነው። አገዎች ናቸው። አላማቸው ሌላ ነው። አገዎች እስከሆኑ ድረስ ጠላት የሸዋ ነው። የአገው ጠላት ሸዋ ነው። ስለዚህ ምንድን ነው አላማቸው? በሚችሉት አቅም ጭፍጭፍ ማድረግ የአማራን ማህበረሰብ። ጠላታቸው የሸዋ አማራ ነው አገዎች። ስለዚህ ሲመጡ የሚዋጉት የሸዋን አማራ ነው። ሲመጡ በምሬን በኩል ምንድን ነው የሚመጣው? ሰምታችኋል። ቅድም ምንድን ነው ያለው?

ማለት ያው ትግሉ መዳን ስላለበት ማለት ነው። ለማንም ተብሎ ሳይሆን እናንተ አካባቢ ሀይልም መጨመር እንዳለበት እገዛ መጣረግ መደረግ እንዳለበት ሁሉም አምኖበታል። ከዚህ ጋር ተያይዞ አንድነቱን ጉዳይ ጊዜ የማይሰጥ ስለሆነ ለእነዚህም ጉዳዩ ወሳኝ ስለሆነ እሱንም እየሰራ ጎል እንደ ጎል ደግሞ እናንተ የምታገዙ መንገድ ለማመቻቸት ሁሉም ጥረት እያደረገን፣ እኔም በበኩል አመራር የምችለውን ጥረት አደረጋለሁ። በእርቱ ለሁሉም እንትን እናደረጋለን፣ ይሰራለን፣ እናወራለን። አይዞን አሁን ምንድን ነው እነ አስበስማሪ እነ ዘመነካስ የሚሰዱት ሰራዊት ምንድን ነው? የአገው ሰራዊት ምን ጨካ ነው? የሆኑ በስነ ስርዓት ጨካኝ ነው። የአገው ሰራዊት ርኅራ የለውም። ብልት እንትን መቁረጥ ነው ስራው። መቶ ነገ የሸዋን አማራ ብልቱን ሊቆርጥ ሴቶችን ሊደፍር ምን ሊል ከየት ነው የአገው ምድር ጦር ከጎጃም ይላካል። ከወሎ ደግሞ የሚላከው ደግሞ አንድ ማን ነው ስሙ በለጠ የሚባለ እባጭ አጭርሽ ኩሩሩ እሱ ደግሞ ምን ይሄ ሃውጃኖ ምናምን የሚባል ጦር አለች። ያችን ጦር ደግሞ ይዞ መጥቶ ምን ያደርጋል ደ ያቺ ጦር ነች ትወርዋሪ ወሎ ላይ ያለች። ያቺ ጦር ደግሞ መታ ደግሞ ምን ታደርጋል? እዚህ ደግሞ መታ ደግሞ ትጨፈጭፋለች። አሁን ምንድን ነው እነዚህ ሁለት አደረጃጀቶች ይሄ ጎጃሙ አገውና የወሎ አገው እንደገና ሆነ ታፖፍታ ደግሞ እቺ እንትን ሃውጃኖ ምናምን የምትባለው ጦር ደግሞ እዛ ውስጥ ደግሞ ትግሬዎች አሉ። ትግሬዎች አንድ ላይ መጥተው ምነድ አገውና ትግሬ አንድ ላይ መጥቶ አማራ ሊጨፈጭፍ ነው የሸዋን አማራ የሸዋ አማራ በእነ ደሳለኝ አይነት እበት እባጭ ትወረራለ ወይ ነው ጥያቄው። ዛሬ ኦፊሻል ከዚህ በኋላ ደሳለኝን አጠብቁት ባይ ዘዌ። በቃ ከእንትን ወጥቷል፣ ከሸዋ ወጥቷል፣ አይመጣም ከዚህ በኋላ ጥያቄው። አሁን ሌሎቻችሁ እዛ ሸዋ ላይ ያላችሁት ሄዳችሁ ወንድማችሁ ጋር ትዋጋላችሁ ወይ ነው ጥያቄው። ባይ ዘዌ ይህንን ቅጂ እኔ ጋ ለጥፌዋለሁ ማየት ትችላላችሁ። ይህንን ቅጂ ሌሎቹ አልተለጠፉም ግን፣ እስከዚያ ይህንን ቅጂ ግን ተለጥፉ

ሳያረጉቀሩ ይሄው ዛሬ በሽታ ሆነን ማለት ነው። ሌላ በቃ እዚያም በዞ እንደነበር፣ ይታሰር ይታሰር። ይሄ ሰው እንዳያመልጥ እያልኩ ነበር። አመለጣሁ ችግር የለውም፣ ለበጎ ነው። ቆሻሻን የተረገፈልን መከራችን ቢበዛም ይጸዳል። ይሄኛው መረጃ ካገኘህበት እሰረው፣ በቃ እሰረው፣ ይታሰር፣ ይቀመጥ። ለምንም አይታሰረው ሀብታ ፓርጉስ አፄው እድል ስጠኝ፣ አንድ ነገር ልናገር። ና ያልውረድ ብራዘር፣ የሚገርም ነው ይሄ። የወጣውን እንትን ከመስማቴ በፊት አንድ ነገር ልናገር። እንደ ሸዋ እንደ ሸዋ አማራ ይህ ደሳለኝ የሚባል አንድ አለሌ ወይም ባንዳ አዋረደው ብቻ ሳይሆን እኔ በጣም ነው የገረመኝ። በጣም በጣም አዋርዶት አለ። አንደኛ ነገር ሸዋ ላይ የለም እሱ፣ ወጥቷል። እንደውም በቅርብ እያለቀሱ ነበረ መሳይ መኮንን ጋር ገብተው እና አቀምም የለውም እሱ ሲጀመር፣ በጣም ነው የሚንቁት። ሰራዊትም የራሱ የሚል ሰራዊት የለውም። ሁለት በቃ ያጎቱ ልጅና አንድ ዘመድ አለው እነሱን ጠብቁኝ ብሎ ነው ሁለት ጠባቂ ነው። ያው በአውዲዮ እንደሰማችሁት ነው። ከሸዋም የለም ፈርጥቷል። ግን እየሆነ ያለው ነገር እኔ ጎጃም ላይ ያለ ትክክለኛ አማራ ካላችሁ ሸዋ ላይ ያለው ጥላቻ ግን መቼ ነው የሚቆመው? አንደኛ በአጥናፉ አባተ በሚል በኃይለሥላሴ ላይ ይሄ ነገር እኔ ማለትም አማራ ነው ብዬ አላስብም። ግን አሁን ደግሞ ጦር እናዘምታለን። ጦር አዝምተ ሸዋ ላይ መተ በሰላም የምትወጣስ ይመስላሉ? የሸዋ እጅ አባቴ ክንዱ ከባድ ነው። ሸዋ ላይ የዘመነ ጦር መጣ፣ የምሬ ጦር መጣ የሸዋን ህዝብ የሚያሸንፈው አይደል። እኔ አለብኝም አላምንም። እዋት እንኳን የተመለሰችው ከደብረ ሲና ነው። የሸዋ አማራ ይኸውልህ የነገስታት ዘር ነው። አማራነትን የጀመረ የሸዋ አማራ ነው። አማራነት መነሻው መነሻው እነ ፕሮፌሰር